አደይ ለዳይመንድ እንግዲህ የወሰደው ገንዘብ የእሷ ደመወዝ እንደሆነ ፍቅር እንደሆነች ደመወዝ ከፋዋ ትነግረዋለች። እና እንዴት አባቷ ይሄንን ነገር ታደርጋለች ሲል እሪ እያለ ይጮኋል። ደግሞ እሱ እሷ ደግሞ እንግዲህ ከቤት ሄዳባቸው ነበረ። ሆኖም ግን ፍቅር በግላጭ እንግዲህ ዴቭን አገኘሁ ብላ ወይን ገዝታ አበባ ነስንሳ፣ የእኔ ብቻ አደረግኩት እያለች አይኑን አስራ ስትጠብቀው አይኔን ግለጪ ምን እያደረገች ነው ቢላትም ዝም ብለ ሰዋዝ እያለች ወስዳው ብታሳየውም እባክሽ አንቺ ሰመጀመሪያ ሰው ሁኚ ሰው ለመሆን አጥበቂ አይደለሽም እያለ ነበር የመለሳት። አዴ ሂዳለች ተመልሳ አትመጣም ስትለው ዴቭ ደግሞ እኔ ባንቺ ተቃራኒ ነው ማስበው እባክሽ ይላታል። ዳይመንድ ደግሞ ሄዶ አንገቷን አንቆ ተሸክሞ እንግዲህ ይዟት ሄዷል ማለት ነው። አዴን ደግሞ ያንቺ ኮ መኖር አልችልም፣ እንዴት ሲያምሽ እኔን አትጠሪኝም፣ ወደ እኔ እንዴት አልመጣሽም እያለ ዴቭ እየወቀሳት ነው ኤላ ደግሞ ሊዲያን እንደው አንቺ እኮ ታዝናኛለሽ፣ አንቺ ከሌለሽ ቤቱ ጸጥና ጨር ይላል፣ አዝናኝ ብዬሻለሁ። ያንተ መደበር አዝናኝ ነኝ እንዴ ስትል ትለዋለች። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ውበት ይብዛልኝ። ቻናል ይሄ አዲስ የሆናችሁ ሰብስክራ እያረጋችሁ የደውል ምልክቱ መጫን አትርሱ። ነባሮቹ ላይክ፣ ሼር እያረጋችሁ ስለምታበረታቱኝ ከልብ አመሰግናችኋለሁ ማለት ነው። እንግዲህ አደይ ቀጣይ ፓርት ዛሬ ይዘንላችሁ መጥተናል። አደይ እንግዲህ ከታገተችበት ስትነቃ ለምን እንደዚህ እንዳደረጉ አለምነ ዳይመንድን ትጠይቃቸዋለች። ዳይመንድና ንጉስ ደግሞ እንግዲህ የራሷና ዙሯ ተወርቃ እንደነበርና አንቺ ደግሞ ከዛ ቤት ከፍቅር ጋር በፍጹም አይጥና ድመት ሆናችኋል፣ ስለዚህ የተሻለ ህይወት እንዲኖርች ብዬ እኔም በዛው ገንዘብ ላገኝ ከሷ ብዬ ነው ይሄን ያደረግኩ ሲል ነግራታለች። አደይ ዳይመንድ አውቋል ያ ገንዘብ የማን እንደሆነ አላወኩም። የኔ ገንዘብ እኮ ነው፣ የእኔን ደመወዝ እኮ ነው የተሰጠህ። እንዴት አባቷ እንድታደሷ ነች እንዴት ደመወዝ ከፋይሽ ብሎ ሲጠይቃት ታዲያ እሷ ከየት አምጥታ ደመወዝ ትሰጠኛለች? ባርኮር ወደ እሷ ሲያስተላልፍላት እሷ ደግሞ ወደ እኔ ታስተላልፍልኛለች። እና ይቺ ቆሻሻ ያንችን ገንዘብን የሰጠችኝ አሳያታለሁ ብሎ ነበር እንግዲህ የተነሳው። ንጉስም እንግዲህ እባክሽ ተረጂኝ፣ እኔ እና አንቺ አብረን ሰርተን እንኖራለን፣ ወደዛ ቤት አትመለሺ እያላት ነበር። እሷ ግን ገና ሁለት ያመነታታች ነበር። ንጉስ ዳይመንድ ይጠራል። ለምን ትፈልጊዋለሽ? አደይ ለምን ከፍቅር ጋር ተመሳጥሮ እንደዛ እንዳደረገ መጠየቅ እፈልጋለሁ ይላል። ዳይመንድ ሲመጣ ስትጠይቀው እጄ እንግዲህ አንጥልጥዬ እችን ፍቅር ነው ማመጣት ሲል ዳይመንድ ወስኖ ሲሄድ በርብ ሲያንኳኳ አትን ቦቅቦቅ አንተ ምን ያንቦቀቦቅ አረባክ እንመለስ ሲለው በፍጹም አልመለስም። ወንድ አደለህም እንደ ንጉስ ወንድ ወንድ ሆን እንጂ እያለ ነበር ይሄደው ከናና ዴቭን እንግዲህ ወደ ውጭ ዘናፈታ ለማለት ሲፈልጉ አዴይን ይዘንሽ እንሂድ ሲሉ እኔን ይዛችሁኝ ከምትሄዱ ሊዲያን ይዛችኋት ሄዱ ብላ ስትላቸዋለች። ሊዲያ ግን ያው በር ቆልፎ አባታለች ፍቅር እንዳትወጣ ብላ ስልኳንም ቀምታታለች። ለምን በጣም አናዳታለች። አበባ ነስንሳ፣ ወይን አቅርባ ዴቭን ይቀበለኛል ብላ እያደረገችው ድርጊት ስላልተሳካላት እሷ መታ ወንድሜን እንደዚህ ልታደርግ ፈስበች ነበር እንደ ብቻዬን አገኘሁት ብለች ብላ ስለሳቀችባት ብድሮ ስትል ለመመለስ ፈልጋ ነበር። በዚህ ጊዜ አልመልስላቸው ዳዊ እሱም ተጨናነቀ ሄቴ ምን ሁና ይሆን እነዚህ እንዴት ስልክ አታነሳለኝም? እያለ ስልኩን በተደጋጋሚ ቢደውለውም አልነሳ ሲል አዴ ደግሞ እኔ ሊሄድላት እነሱም እኮ መጀመሪያውኑም ሁለቱም በአንድ ቤት ጥለን መምጣት አልነበረብንም፣ እንደማይስማሙ እናውቃለን። ስለዚህ ተጣልተው ሊሆን ይችላል ይልና እንግዲህ ይሄን ያስባሉ ንጉስም አደይ ምንድን ነው የምትፈልጊው እንዴት እኔ እኮ ብቸኛ ሰው ነኝ ማንም የለለኝ እንዴት ትላንትና ዳይመንድ መጥቶ በሐሰት ይመሰክርብኛል እንዴት ይህን ታደርጉኛላችሁ ሲላት አይዞሽ እኔ ኮ ከጎንሽ አለሁኝ ሁሉን ነገር ለእኔ ሲል ያደረገው ነው ከኔና ከንቺ አንድ ላይ እንድንኖር ሲፈልግ ነው ታዲያ በሌላ መንገድ ይሁድ እንጂ እኔን ሌባና ውሸታ ማስደርጎ ነው ወይ ይህን ነገር አንተ ትደሰትበታለህ እንዴ ነበር ያለችው ንጉስ አንተ ዝም በል አንተ ከጓደኝነት የዘለለ ምንም አታረኝ። ዳይመንድ እኮ በችግር ክፉም ነገር ሲደርስብኝ ሁሉን ነገር የሚረዳኝ ነው ስትል ዳይመንድ ይመጣል እና ስማ፣ አንተ እኮ የሰጠች ደሞዝ ፍቅር የረኔ ደሞዝ ነው፣ አንድ ቀንም ሰጥታኝ አታውቅም። እውነትሽ ነው አደይ? አዎ እውነቴ ነው። ታዲያ እሷ ተማሪ ናት ከየታ የምታሰጠኛል የሚለ ታስባለ ትለዋለች እና ባርኮር ለእሷ ሲያስተላልፍላት እሷ ደግሞ ለእኔ ነበር መስጠት ያለባት ያን ሁሉ ግን አጠራቅማ ለአንተ ነው የሰጠች ስትለው፣ በጣም ነው ዳይመንድ የተናደደው። ዳይመንድ ግን ከንጉስ አስመለጠህ ለድጋሚ ጊዜ እንደዚህ ማድረግህ ምን ትጠቀማለህ? ከኔ እንዴት አሳልፈህ ለድጋሚ በሱ ትሰጠኛለህ? ብላ ተወቅሰዋለች። ወዲቄ ስላነሳችሁኝ ከልብ አመሰግናለሁ አሁን ልቀቁ ደኑ የት ሄጃለሽ ከፍቅር ቤት እንደ ተሰናብተሻል ኤላም እዛ ቤት ውስጥ አያስገባሽም ዝም በል ለምን እዚህ ንጉስ ጋር ተሳስበሽ አትኖሪም ሲላት ይህንንማ ብታስብ ኑሮ ከፍቅር ጋር ተመሳጥረ ይህን ሁሉ ደረጃ ላይ አታደርሰኝም ነበር ዝም በል ዳይመንድ ብላቸውን ሄደችው አዴ ቀጥ ብላ ወደ ኤላ ቤት ስትሄድ ሊዲያ ነበረች እና እዛ እያዝናናችሁ ምን አመጣሽ ደግሞ አንቺ ከዚህ ብላ ስትላት ዝም በይ እንጂ አይ ለምለም እኮ ነይ ወደዚህ ስላለች ነበር የመጣሁት። ለምለም የቤተሰቦቿን ጉዳይ ለማስተካከል ወደ ክፍለ ሀገር ሄዳለች። ግን በቃ እሷ ከሌለችማ ልሂድ ስትለው፣ አይ ከፈለግሽ አንቺ ተቀመጭ ብላሻለች ስትላት፣ እሺ እንግዲህ ስራ በደላላ እስከምንገናኝ ድረስ እዚህ መቀመጥ እፈልጋለሁ ስትለው፣ ኤላም እሺ አላት ማለት ነው። በዚህ ሰዓት ግን ሊዲያ በጣም ተናዳ ነበረ እሷ በመምጣቷ። ፍቅርም እንግዲህ ደብዬ የማሳይህ ነገር አለኝ፣ ወደ ሳሎን ስትለው ምንድን ነው የምታሳየኝ? ወይ ላሳይ ፊትህን አይንህ እንዲሸፍንህና ምንድን ነው የምታሳየኝ አላትና አይኑን ሸፍና ወደ ሳሎን ስትወስደው አበባ ጠረጴዛ ላይ ነስንሳ ወይን አዘጋጅታ ፍቅሬን ተቀበለኝ ነበር። በጣም ነው የተናደደበት። አንቺ ሰውነች ግን እኔ አንቺ ሰው ለመሆን ብዙ ነገር ያስፈልግሻል። አንቺ እኮ ጨካኝ ነሽ። ስለ አንቺ እኔ ቦታ የለኝም። እኔ በልቤ ውስጥ ቦታ ያላት ሴት አለች። ስለዚህ እባክሽ አይ እኔ ጋር አንቺ መቀጠል አትችይም፣ አልፈልግሽም ብሎ ነበረ ያሳፈራት እና በጣም ተናዳ ተበሳጭ ታያለች እህቱ ትመጣባታለች እና ሊዲያ፣ አረ ወንድ ምን እያደረግሽው ነበር? ጭራሽ አበባ ነስነሰሺ ልታሳስችው ነበር ወይና ጠጠተሽ እያለኝ ስትላተናዳ ተናዳ በቤቱን እኮ አበላሸሽው። አበባውን ስትሰበስቢ ቀስ፣ ረጋ በይ፣ ስትያዝን በይ እንዳላጋጭሽ እያለኝ ፍቅር በጣም ተናዳብ ነበር ማለት ነው። እና ያሰበችው አልተሳካም። ድሮም ቢሆን ዴቭ በፍጹም ፍቅርን አይፈልጋትም። እሷ ግን ዝም ብላ ነው በድርቅና ነገሮችን በማዴም በማስወጣት ይስተካከላል መስሏት ነበር። በፍጹም ግን እሱ አልፈልግሽም፣ አልወድሽም፣ አንቺ ጭራሽ በእኔ ልብ ውስጥ ቦታ የለሽም ነው ያላት። ከዛ ዴቭ ምኝታ ቤት ሄዶ ተጋድሞ አልጋ ላይ እያለ እህቱ ሊዲያ ትገባለች። የት ነበርሽ? ሲላት እና ኤላ ቤት ነበርኩኝ እነ ኤላ ቤት ደግሞ አደይ አለች ስትለው አደይ አለች ብሎ ነበር የደነገጠው ነት የት ልትሄድ ነው ስትለው በቃ እመጣለሁ እኔም አብሬ ልምጣ ስትል አይ እኔ መጣለው ብሎ እንግዲህ ዴቭ አደይ እዛ ቤት መሆኗን ሲሰማ ቀጥታ ወደ እነሱ ቤት ነበር የሄደው። ከዛ አንኳኩቶ ሲገባ ይቅርታ መጣለሁ ብዬ ሳልነግርህ መጣሁኛ አንኳኩቶ ስለገባ ጥሩ ነው አለው። ኤላ ቤት እንግዲህ መጣለው ሳይባል እንደማይከድ ብዙ ጊዜ ይነግራቸዋል። ከዛም አደይ የት አለች ሲለው አደይ ኪችን ናት ሲለው፣ ብድግ አለው። የት ልትሄድ ነው ሲለው? ኪችን አደ ጋር በቃ እኔም ፈልጎ የሚመጣ ሰው እዚህ ቤት የለም ማለት ነው አለ። የለም ምን ነው ሊዲያ እየተመላለሰችለት አልነበረ? ሊዲያን ሰው አላላት ሆኖ ነው እንጂ አደይ ፖደ ኪችን ገብቶ አደይን እንዴት ነው ሰላም ነሽ ወይ ሲላት፣ አዎ እኔ እኮ ይኸውልህ አንተ ባትሰክር ኑሮ እኔ ከእነ ንጉሥ እና ከዳይመንድ ልጅ ላይ አልወርቅም ነበረ ስትለው፣ ታዲያ ምን አደረጉሽ? ያደረጉሽ ነገር አለ? አይ እነሱ ምንም አላደረጉኝም። እኔ አሞኝ እራሴን አዞሮኝ ወድቄ ስለ ነበረ ቤታቸው ወሰዱኝ። ግን አንተ እንደዛ ባትሆን ኑሮ፣ ስላልደረስኩልሽ ይቅርታ አድርግልኝ። አይ አንተ ማ ምን ታደርግ፣ አንተና ባርቆርቆ እነሱ ይሆናል ብለው ያሏችሁን አሳማኝ ነገር ስለነገሯችሁ ነው እያሳመናችሁ። ስለዚህ አንተ ግን ልትተወኝ አይገባም ነበር ስትል ትነግረዋለች ዳይመንድ ወደ ፍቅር ስልክ እየደወለላት ስር አነሳችና ምን ፈልግህ ነው ገንዘብ አልነበረ የምትፈልገው ገንዘብ ተሰጠህ ኦፍ ምን ትፈልጋለህ ስትለው እንግዲህ ነይ እፈልግሻለሁ ቢላትም በፍጹም ግን አልሰማችሁም ነበረ ከዛ እንግዲህ ተመጋገሩና ምን አለ ዛሬ ወጣ ብለን ዘና ብንል ይሉና ዴቭና ኤላ እንዲሁም አደይ ሆነው ሲነጋገሩ አደይ እኔ እንኳ ይቅርብኝ ግን ሊዲያን ጥሯትና ዘና ፈታ አድርጓ ሲል አይ በቃ ዛሬ ውጭ እንብላ ምግብ ብሎ ሲመካከሩ፣ ደስ የሚል እንደውም እኔ ቀድሜ እንነግርህ ነበር አለ ሌብሌ ኤላ። ከዛ እሽ እንጥራት ብለው ስልክ አንስተው ወደ እሷ ሲደውሉላት ኤላ ሊዲያ ስልክ አታነሳም። ምክንያቱም በዛ ቦታ ላይ ስላናደደቻት ፍቅር ከክፍሏ ውስጥ ገብታ ሊዲያ አልጋ ላይ ሆና እየዘፈነች እያለች ገባችና፣ አንቺ እኔ ውስጤ ጨጓራዬ ተቃጥሏል አንቺ ትዘፍኛለች ብላ ገብታ ስልኳን ይዛባት ወጥታለች ማለት ነው። እንዲሁም ቆልፋባታለች። እና ስልኳ ላይ በተደጋጋሚ ሲደውሉ በፍጹም አልነሳ ሲል፣ በቃ ፍቅርና እኮ እሷ ሊዲያ ተጣልተው ሊሆን ይችላል። እነሱ እኮ በቃ አብረው መቀመጥ አይችሉም። ግን ምን ሆነው ይሆን? ምን ደርሶባቸው ይሆን? እያለ ዴቪድ ይጨነቃል። ግን እኮን የጥያቸው ሁለቱን በአንድ ቤት መምጣት አልነበረብኝም ሲል አደይም አዎ፣ እነሱ ሁለቱ እኮ በፍጹም አይስማሙም፣ ብቻ አንድ ነገር ሆነው እንዳይሆን እኔ ሊሄድላቸው ትላለች። አደ አይ ቆይ፣ እኔ ነኝ የሚሄድላቸው ብሎ ዴቭም እንግዲህ ወጥቶ ወደ ቤት ይሄዳል። ዳይመንድን ቢደውልላት አልመልስ ስትል እሷን ደግሞ መጀመሪያ የዴቭን ስልክ ወደ እህቱ ሲደውል ስታይ ልታነሳ እያለች ነበር። ሆኖም ግን ብሩን ዳይመንድ በጣም ነበር ሲመታ ነበረው እና ደንግጣ ሄዳ ስትከፍት፣ አንቺ ቆሻሻ አንቺ ምን አባሽ ነው ያደረግሽው? የእኔ ገንዘብ ደመወዝ ሳትሰጪ ነው እኔ ብሩን የሰጠሽ? ምን እያልክ ነው? ምን አገባህ? ምን አንተ ምንድን ነህ? ምንም የማታውቀው ነገር የለም ሲላት፣ ተሸክሞ እንግዲህ ይዟት ጠልፏት ወስዷታል። እንግዲህ ምን ይሄ ሁሉ ነገር ሲሆን

ወንድሟ ያወቀው ጉዳይ የለም። እዚህ ላይ ነው እንግዲህ አሁን ነፃነቷ የአደይ የሚወጣላት ማለት ነው። እና ደግሞ በለምለም እንግዲህ አባቱን ስልክ አናግሮ አባቱ በፍጥነት ወደዛ ሀገር እንዲመጣ ሲያደርገው በጣም ተጨንቆ ለአደይ ያናግራታል። ምን ሆነህ ነው ስትለው አባቴ ወደ እዛ ሀገር እንዲመሄድ ይፈልጋል። እንዲሁም ደግሞ ሚስት አጭቶልኛል እና እዛ እንዲያገባ ይፈልጋል። አሁን ሁለተኛ ለምለምን ልቧን እንዲሰብራት አልፈለግኩም። ምን እንደማደርግ ግራ ገብቶኛል። የአባቴን ደግሞ ቃል መፈጸም አለብኝ ሲል እባክህ አለችው አደይ፣ ለምለምን ለሁለተኛ ጊዜ ጥላሃት አትሄድ ልቧን ተሰብሯል። አሁን ደግሞ ድጋሜ እንዳትሰብራት። ከሆኔ ኩሱ ነገር ነው ያስጨነቀኝ ምን ማድረግ እንዳለብኝ አደይ፣ በጣም ተጨናኒቀ ለምለም በጣም መልካም ልጅ ናት፣ በጣም ጥሩ ነገር፣ በእኔ ብዙ ነገር ድርሶባታል በእኔ ብዙ ነገር ተጎርታለች ሲላት፣ አዎ ሴት ልጅ ናት፣ አትጉዳት እባክህ፣ ቢያንስ አባትህን አሳምነህ ነገሮችን ለማስተካከል ሞክር ስትለው፣ እሺ እንደዛ ነው እኔ ማድረግ የምፈልገው ብቻ ፈጣሪ ጉዳይ አለ። ሊዲያም በር እያኳኳች እባክሽ ፍቅር ክፈችኝ፣ ይህን ነገር ለወንድምሽ ለባርኮር ነው የምነግርልሽ፣ ሁሉን ታሪክሽ የሚስጥርሽን ሁሉ ነው የማወጣልሽ፣ ትከፍቺኝ እንደ ክፈች ስትላት ምንም አልከፍትልሽም እያለቻት እንግዲህ እዛው እንደተዘጋች እያለች ወንድሟም እንግዲህ ወደ ቤት እየሄደ እያለ እንግዲህ ስድንገት ሲያውት እራሱ እነ ዳይመንድ ተሰውረውበት ነበረ። ልክ ወቶ ሲሄድ ነበር በር ማቋቋት የጀመሩት። ከዛ በኋላ እንግዲህ ዴቭ ወደ ቤት እየሄደ ነው። ፍቅር ቤት ውስጥ አትገኝም። ለምን ዳይመንድ ወስዷታል። ቅጣቷን ይሰጣታል፣ ይገባታል። ፍቅር በጣም አብዝተው ነበረ ሲሆን እንደውም ቅጣት ያስፈልጋታል። እንግዲህ እናያለን ምን እንደሚያደርጓት ወስደው። ያ ገንዘብ እንግዲህ ለእነሱ እንደተሰጠ ደግሞ ባርኮር ሲሰማ ወንድሟ ምንድን ነው የሚለው፣ እንግዲህ ባለፈው ኤላም እንደው አደይ ይቅርታ አድርግልኝ፣ አንቺ ሁሉን ነገር አትደብቂ፣ መናገር አለብሽ። ካልተናገርሽ እኮ ማንነትሽ አይታወቅም። ደካ ሰው ካልቀረቡት አይታወቅም። ይቅርታ አድርግልኝ። ከዚህ በኋላ ግን ያለብሽን ችግር ሁሉ እያወጣሽ ተናገሪ፣ ዝም አትበይ እያላት ስለነበረ እንግዲህ ዴቭ ቤት ሲገባ እህቱ ተቆልፎ ባታል እሷም ተጠልፋ ሄዳለች። ስልኩም ውጭ ነው። እንዴት ተከፍታ እንደምትወጣ ሊዲያ አናቅም እንግዲህ ያው ከሌሎች ስልክ ቁልፍ ካለ ነው እንግዲህ የምትወጣው። የፍቅር እንግዲህ ሴራ እና ተንኮሏ ሁሉ እየተጋፈጠችና እየወጣባት ይገኛል። ምንጊዜም አንድ ነገር ይዘገያል እንጂ እውነት መውጣቱ አይቀርም። አዴ ነጻነቷን ታገኛለች። አዴንም ወደ ቤት ተመልሳ ከነሱ ጋር እንድትቀጥል ዴቭ እየለመናት ነው። እንግዲህ ምን ይፈጠራል የሚለውን ሁላችንም በቀጣይ እናያለን። ስትከታተሉ ስለነበር ከልብ አመሰግናለሁኝ። ውድ ተመልካቾቼ እንግዲህ የዛሬውን በዚህ እሰናበታችኋለሁ። መልካም ቆይታ ነበረን።